አባ ሙሴ ጸሊም አባ ሙሴ ጸሊም ይባላሉ። ሙሴ ኩሻዊ፣ ሙሴ ኢትዮጵያዊ ለማለት ነው። በግሪክ ቋንቋ ኢትዮጵያዊ ማለት ጠይም ገጽ ማለት ነው። ሙሴ ጸሊም ማለት ሙሴ ኢትዮጵያዊ ማለት ነው። አባ ሙሴ ጸሊም በትውልዱ ኢትዮጵያዊ ሲሆን አስቀድሞ በወንብድና ኑሮ ሕይወቱን ይገፋ ነበረ። ሰዎች ከገድሉ የተነሳ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያትን ገፍቷት ነበርና፣ እርሱ በሥጋው ጠንካራ በሥራውም ኃይለኛ ነበረ። አባ ሙሴ ጸሊም ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አናግረኝ ነበረ። ደግሞም በልቡ የማላቁ ሆይ ራስን አሳውቀኝ ነበረ። በአስቄጤስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጤስ ገዳም ሄደ። በደረሰም ጊዜ አባ ይስዶሮስን አገኘው። አባ ይስዶሮስን ፈራው። ሙሴ ጸሊም እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጣኋለው። አባ ይስዶሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው ታግሰ የማስተምረን ከጠበቅ እግዚአብሔርን ታየዋለህ። የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። በኋላም በገዳመ አስቄጤስ የገዳሙ አበምኔት የነበረው የአባ ሄስሮዶስ ደቀ መዝሙር ሆነ። በአባ መቃሪዎስ ምክርም ወደ ጴጥራ ሄዶ በተባቱ መኖር ቀጠለ። ከገድሉ ብዛት የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎቹን ወስዶ ውሃ ሞልቶ በየቤታቸው ደጃፍ ያኑር ነበረ፣ ውሃው ከእነርሱ ሩቅ ነበረና። እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። አባ ሙሴ ጸሊም በባቱ እያለ የፈቲው ጾር ያሰቃየው ነበረ። ፈተናውን ተቋቁሞ በበዓቱ መቀመጥ ስላልቻለ ወደ ገዳሙ አበምኔት ወደ አባ ይስዶሮስ ዘንድ ሄደና በበዓቴ መቀመጥ አልቻልኩም አለው። አባ ይስዶሮስም ወደ በዓቱ ተመልሶ በዚያው እንዲጸና መከረው። ሙሴ ግን ፈጽሞ አልችልም አለ። በዚህ ጊዜ አባ ይስዶሮስ ሙሴን ይዞት ከገዳሙ ቅጥር ውጭ አወጣው። ከዚያም ወደ ምዕራብ አዞረውና ተመልከት አለው። በዚያ አቅጣጫ የአጋንንት መንጋ ንወረራ ሲዘጋጁና ሲንጫጩ አሳየው። ቀጥሎም ወደ ምስራቅ እንዲመለከት አደረገውና እልፍ አእላፍ መላእክት ብርሃን ተጎናጽፎ አሳየው። ከዚያም እነዚህን የብርሃን መላእክት ቅዱሳንን ለመርዳት ከእግዚአብሔር የሚላኩ ናቸው። እነዚህ ርኩሳን አጋንንት ደግሞ ቅዱሳንን ለመፈተን የሚዘምቱ ናቸው። የብርሃን መላእክት ኃይል አጋንንት ኃይል ይበልጣሉና ጸንተ ተጋደል ሲል መከረው። አባ ሙሴም ወደ ባዕቱ ተመለሰ። አባ ሙሴ በገዳማ አስቄጤ እያለ ከገዳማውያን አንዱ ጥፋት ሠራና ማኅበሩ ለፍርድ ተሰበሰበ። አባ ሙሴ ግን በጉባኤው ላይ አልነበረም። ስለዚህም ካህኑ ተልኮ፣ ና ሁላችንም አንተን እየጠበቅን ነው አለው። አባ ሙሴም በሚያፈስ ቀረጢት አሸዋ ሞልቶ ያንም በጀርባው ተሸክሞ ከኋላው እያፈሰሰ ወደ ጉባኤው አመራ። ጉባኤኞቹም ተገርመው ለምን እንደዚህ እንዳደረገ ጠየቁት። እርሱም የኔ ኃጢአቶች በኋላዬ እንደዚህ አሸዋ በዝተው ይፈሳሉ፣ ነገር ግን ላያቸው አልቻልኩም። ዛሬ ግን በሌላው ላይ ለመፍረድ መጥቻለሁ አላቸው። ይህንን ሲሰሙ ዝም አሉ። ያንንም ወንድም በይቅርታ አለፉት። አባ ሙሴ ጸሊም መልካቸው ጥቁር ስለሆነ በቀለማቸው ብዙ ፈተና ደርሶባቸዋል ከዕለታት በአንዱ ቀን በዚሁ በጥቁረቱ የተነሳ አባቶች አንድ ፈተና ቀርበውለት ነበረ አባ የስዶሮስ ይጠሩትና ሙሴ ዛሬ ቀድሰህ ታቆርባለህ ይሉታል እርሱም እሺ አባቴ ብሎ ይወጣል በዚህ ጊዜ አባ የስዶሮስ ካህናቶችን ይጠሩና ዛሬ ሙሴ ቅዳሴ ሊቀድስ ወደ መቅደስ ሲገባ ሰድባቸው አባሩት ብለው ትእዛዝ ይሰጣሉ እንደተባለ ሙሴ ሊቀድስ ልብሰ ተክህኖ ለብሶ ወደ መቅደስ ሊገባ ሲል አንተ ጥቁር ከኛ ጋር መቀደስ አማርህን ወግድ ከዚህ ብለው ያባሩታል። እርሱ ምንም ሳይናገር አንገቱን አቀርቅሮ ትክክል ናቸው ያለ ቦታ ለምን ገባህ? እያለ ራሱን እየወቀሰ ተመለሰ። የሚገርመው ቂም ሳይዝባቸው በነጋታው ውሃ ሊቀዳላችሁ ሄደ። ይህን የተመለከቱ አባይስ ዶሮስ ጠርተው ሙሴ ያቀረምልህን ፈተና አልፈሃል እግዚአብሔር ከአንተ ጋር ይሁን ብለው መርቀውታል። በሌላ ጊዜ በገዳ ማስቄጤስ ያሉ መነኮሳት ተሰባሰቡና የአባ ሙሴን ትዕግስት ለመፈተን ሲሉ ይህ ጥቁር መነኩሴ ለምን እዚህ መጣ ብለው ተናገሩት። እርሱም ዝም አለ። ጉባኤው ሲበተን አባ ክፉ ስንናገርህ ምንም ሐዘን አልተሰማህም ነበርን ሲል ጠየቁት ጠየቁት። ተሰምቶኛል ነገር ግን እንዳልናገረው አንደበቴን ተቆጣጠርኩት አላቸው። በአንድ ወቅት በገዳም አስቄጤስ ጾም ታወጀ። በዚያ ሳምንት አባ ሙሴን ለማየት ከግብፅ ወንድሞች መጡ። አባ ሙሴን በእግድነት ተቀበላቸውና ምግብ ያበስልላቸው ጀመረ። የእሳቱን ጢስ የተመለከቱ ጎረቤቶቹ አባ ሙሴ ትእዛዝ አፍርሶ ምግብ ያበስላል ብለው ለገዳሙ ኃላፊዎች ተናገሩ። ኃላፊዎቹም አሁን ተዉት፣ ሲመጣ እኛው ራሳችን እናናግሯለን አሏቸው። ኃላፊዎቹም አባ ሙሴን ጠርተው ለምን ምግብ እንዳበሰለ ተረዱ። በቀዳሚት ሰንበት ማኅበሩ ሁሉ ወደ ቤተ ክርስቲያን ሲመጣ በአደባባይ አባ ሙሴ ሆይ የሰውን ትእዛዝ አልተቀበልክም፣ የእግዚአብሔርን ትእዛዝን እንግዳ ሆኜ መጥቼ ተቀብላችሁኛል የሚለውን ግን ጠብቀሃል ብለው አመሰገኑት አንድ ጊዜ የአካባቢው ገዢ ስለ አባ ሙሴ ዝና ሰምቶ ያየው ዘንድ ወደ ገዳመ አስቄጤስ መጣ ይህንን የሰማው አባ ሙሴ ሸሽቶ ወደ ጫካ ገባ በመንገድም ላይ የገዢው መልእክተኞች አገኙትና እባክህ አባ ሙሴት እንዳለ ባቱን አሳየን አሉት። ከእርሱ ምን ትሻላችሁ እርሱ እኮ ቂላቂል ነው አላቸው ይህንን የሰማው የአካባቢው ገዢ ወደ ቤተ ክርስቲያኑ መጣና የሆነውን ሁሉ ለአገልጋዩ ነገራቸው። ብዙ ሰዎች ስለ አባ ሙሴ ሲያውሩ ሰምቼ ለማግኘት መጥቼ ነበረ በመንገድ ላይ ያገኘነው ነው አንድ አረጋዊ ሰው ግን የአባ ሙሴን በዓት የት እንደሆነ ስንጠይቀው ከእርሱ ምን ትሻላችሁ እርሱ እኮ ቂላቂል ነው አለን ብሎ ነገራቸው። አገልጋዮቹም በጣም ተናደዱና ምን አይነት አረጋዊ ሰው ነው ስለ ቅዱሱ ይህንን የሚናገር ብለው ጠየቁት። ትልቅ ጠቆር ያለ አሮጌ ልብስ የለበሰ ነው አላቸው። አገልጋዮቹም ተገርመው ይህማ ራሱ አባ ሙሴ ነው ይህንን ያለህ ያገኝህ ስላልፈለገ ነው አሉት። የአካባቢው ገዥም ከአባ ሙሴ ሁኔታ ከንቱ ውዳሴን ስለመሸሽ ትልቅ ትምህርት ተምሮ ተመለሰ። አባ ሙሴ በዓት ሰርቶ ወደ ጴጥራ ሲሄድ በአካባቢው ውኃ ስላልነበረ ተጨንቆ ነበረ። አንድ ድምፅ ሂድ ስለምንም ነገር አትጨነቅ አለው። ስለዚህም በዚያ መኖር ጀመረ። አንድ ቀን በጴጥራ እያለ አበው ሊጎበኙት መጡ። የነበረችው ውሃ ጥቂት ነበረችና በእርሷ ምግባቸውን አበሰለ። የሚያጠጣቸው ግን አላገኘም። ስለዚህ ወደ ውጭ እየወጣ ውኃ ይሰጠው ዘንድ እግዚአብሔርን ይለምን ነበረ። በመጨረሻ ዝናብ ዘነበና የውሃ ማጠራቀሚያዎቹን ሁሉም ሞላቸው። እነዚህ አባቶችም ትወጣና ትገባ የነበረው ለምን እንደሆነ እባክህ ንገረን አሉት። እናንተ በእንግድነት ስትመጡ ውሃ አልነበረኝም፣ ስለዚህ የአንተን አገልጋዮች ወደ እኔ ልካችኋል፣ ነገር ግን ውኃ የለኝም፣ ስለዚህ እባክህ ውኃ ስጠኝ እያልኩ እግዚአብሔርን ለመለመን ነበር አላቸው። አንድ ወንድም አባ ሙሴን አንድን አገልጋይ ባጠፋው ጥፋት የተነሳ ጌታው መታው አገልጋዩ ምን ማለት አለበት ብሎ ጠየቀው። አባ ሙሴም አገልጋይ ብፁዕ ከሆነ አጥፍቻለሁና ይቅር በላይ ማለት አለበት አለው። ሌላ አይጠበቅበትም ሲል ያ ወንድም ጠየቀው። አይጠበቅበትም፣ ለጊዜው ለጥፋቱ ኃላፊነቱን ወስዶ አጥፍቻለሁ ካለ ጌታው ይቅር ይለዋል። የዚህ ሁሉ ዓላማው በባልንጀራ ላይ ላለመፍረድ ነው። በእውነቱ ጌታችን የግብፅ በኩራት ሁሉ ሲመታ ሰው ያልሞተበት አንድ ቤት አልነበረም አለና መለሰለት። ያም ወንድም ምን ማለት ነው አለው? ሁላችንም የየራሳችን ጥፋቶች ካየን የባለንጀራችንን ለማየት እድል አንሰጥም። በራሱ ቤት ሰው የሞተበት በጎረቤቱ ለቅሶ ለማልቀስ አይሄድም። ለባለንጀራ መሞት ማለት ለራስ ጥፋት ትኩረትን በመስጠት የሌላውን ጥፋት ከቁም ነገር አለመቁጠር ነው። ማንንም አትጉዳ፣ በማንም ላይ ክፉ አታስብ። ክፉ የሚሰራውን ሰው አትናቀው። በባለንጀራው ላይ ክፉ በሚሰራ ሰው ላይ አትተማመን በባለንጀራው ላይ ክፉ ከሚሰራ ሰው ጋር አትደሰት። ለባልንጀራ ሟዋቲ መሆን ማለት ይህ ነው። በማንም ላይ አትማረር፣ ነገር ግን ሁሉንም እግዚአብሔር ያውቃል በል። ከሚያማው ሰው ጋር አትተባብር፣ በሐሜቱም አትደሰት። ወንድምን የሚያማውን ሰው አትጸይፈው። አትፍረድ ማለት ትርጉም ይህ ነው። በማንም ላይ የጥላቻ ሀሳብ አይኑርህ። ጥላቻ ልብህን እንዲያሸንፍ አትፍቀድለት። ባልንጀራውን የሚጠላውን አትጥላው። ሰላም ማግኘት ማለት ይህ ነው። አንድ ጊዜ በገዳማ አስቄጤስ ወንድሞች አብረውት እያሉ አባ ሙሴ ተመልከቱ፣ በርበሮች ገዳማችን ሊያጠፉ እየመጡ ነው፣ ተነሱና ሽሹ አላቸው። እነርሱ ግን አባ አንተስ አትሸሽምን ሲል ጠየቁት። አባ ሙሴም እኔማ ይችን ቀን ለብዙ ዘመናት ስጠብቃት ኖሪያለሁ ጌታ በወንጌል ሰይፊን የሚያነሱ በሰይፍ ይጠፋሉ ያለውን ቃል ይፈጸማል አላቸው። እነርሱም እኛም አንሸሽም፣ አብረን እንሞታለን እንጂ አሉት። አባ ሙሴም ያ ለእኔ ረብ የለውም፣ ሁሉም ሰው ለየራሱ ይወስን ብሎ መለሰላቸው። በዚያ ለነበሩ ሰባት ወንድሞች በርበሮች ወደ ገዳሙ ደጅ እየደረሱ ነው ብሎ ነገራቸው። ወዲያውም በርበሮቹ ደርሰው ገዳማውያኑን በሰይፍ መቷቸው። ከሰባቱ ደቀ መዛሙርት አንዱ ሸሸና በተቆለለው ሰኔ ውስጥ ተደበቀ። ወዲያውም ሰባት አክሊላ ሲወርድላቸው ተመለከተ። አባ ሙሴም በጽድቅና በሰማዕትነት አረፉ። ይሄም ሰኔ አራት ቀን ነው። የአባታችን የሙሴ ጸሊም ስጋው በገዳማ አስቄጤስ በክብር ይገኛል። ግብፃውያን በአባ ሙሴ ስም ቤተ ክርስቲያን ሰርተውለት ያከብሯቸዋል። የመታሰቢያ በዓሉን በየዓመቱ በድምቀት ያከብሩለታል። ገድላቸውም ጽፈው ይዘክሯቸዋል። የጻድቁና የሰማዕቱ አቡነ ሙሴ ጸሊም በረከት ይደርብን። አሜን። ምንጭ ዋቢ፣ ስንክሳር፣ ሰኔ 24፣ በበረሃው ጉያ ውስጥ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መልአክ ተራዳይነት፣ የጻድቃን የሰማዕታት፣ የቅዱሳን ሐዋርያት፣ የቅዱሳን አበው መነኮሳት የቅዱሳት አንስት የደናግላንና የቅዱሳን ሁሉ ምልጃና ቃል ኪዳናቸው ባለንበት ከሁላችን ጋር ይሁን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።